የዩኒቨርሲቲው ተጠባባቂ ፕሬዝደንት ዶክተር ደገላ ኤርጌኖ በተለያዩ ዘርፎች የተጀመሩ ስራዎች ቢኖሩም ዩኒቨርሲቲው ድጋፎች ያስፈልጉታል ብለዋል። ዩኒቨርሲቲው የሚሰራቸውን ስራዎች የትምህርት ጥራት ችግርን ለመፍታት ስለሚያከናውናቸው ተግባራትና ስለ መምህራን አያያዝ እንዲሁም የውስጥና የውጭ ግንኙነትን በተመለከተ ሐሳቦች ቀርበዋል። ተቋሙን ዲጂታላይዝ ለማድረግ እየተከናወኑ ያሉ ተግባራትን የሚዳስስ ሰነድ ቀርቦ ከተሰብሳቢዎች የተለያዩ አስተያየቶች ተሰጥተዋል። እየተሰሩ ያሉትን ጠንካራ አፈጻጸሞች በማጎልበት ማስቀጠልና ክፍተቶችን በማስተካከል እንደ ሀገር የተቀመጠውን ተልዕኮ መወጣት እንዲቻል አቅም መፍጠር ይገባል ብለዋል። በትምህርት ሚኒስቴር አማካኝነት የመሰረት ድንጋይ የተቀመጠለት የቦንጋ ዳሪ ትምህርት ቤት የግንባታ ሂደት መዘግየትና ሌሎች ተያያዥ ጉዳዮችን አንስተዋል። በቀረቡት አስተያየቶችና ጥያቄዎች ዙሪያ በትምህርት ሚኒስቴር የአስተዳደርና አመራር ስራ አስፈጻሚ ዶክተር ሰለሞን አብረሃ የሚኒስትሩ ልዩ አማካሪ ፕሮፌሰር ክንደያ ገብረ ሕይወትና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ምላሽ ሰጥተዋል። ዩኒቨርሲቲው በእውቀትና በክህሎት የዳበረ ማህበረሰብ በመፍጠር ችግር ፈቺ ስራዎችን መስራት እንዳለበት አሳስበዋል። የመምህራንን ችግር ለመፍታት በተቋም በሚኒስቴሩና በመንግስት ደረጃ በጥናትና በተደራጀ መረጃ ላይ በመመስረት ምላሽ ይሰጣልም ብለዋል። ዩኒቨርሲቲው በጥናትና በእውነት ላይ በመመስረትና ትርጉም ያለው ውይይት በማካሄድ ለሀገርና ለትውልድ የሚጠቅም ስራ መስራት ይጠበቅበታል ሲሉ አሳስበዋል። በትምህርት ሚኒስቴር አማካኝነት የመሰረት ድንጋይ የተቀመጠለት ቦንጋ አዳሪ ትምህርት ቤት እንዲሰራ የታቀደው የተሻለ ውጤት ያስመዘገቡ ተማሪዎች ገብተው እንዲማሩበት ለማድረግ መሆኑ ተገልጿል። በመልካም ስነ ምግባር ታንጸው ሀገራቸውን የሚወዱና ለመምራትም ተወዳዳሪና ብቃት ያላቸው ዜጎችን ለማፍራት ታልመው መሆኑንም ፕሮፌሰር ብርሃኑ ጋ ተናግረዋል። ዘንድሮ አምስት ትምህርት ቤቶች በሁለት መቶ ሀምሳ ተማሪ በየ ትምህርት ቤቱ ዘጠነኛ ክፍል እንቀበላለን። በሚቀጥለው ዓመት ወደ አስር እንደርሳለን። አዳሪ ትምህርት ቤቶቻችን ዘን እነኛ አሁን የጀመሩት አስረኛ ክፍል ዘጠነኛና አስረኛ መቀበል ይጀምራሉ። እነኛ አዲሶች ደግሞ ከዘጠነኛ ክፍል ይጀምራሉ። የምናስበው እነኛ የመጀመሪያዎቹ አምስቱ ከአራት ዓመት በኋላ ያስመርቃሉ። በእርግጠኛነት እንደሆነ ነገራቸው። ከዛ ትምህርት ቤት የሚወጣ ተማሪ በምንም በገባበት ዋቴ ፊልድ ብቁ የሆነ አገር መምራት የሚችል የምትችል ልጅ ነው ተል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቦንጋ ዩኒቨርሲቲ ተገኝተው የዘንድሮን የ12ኛ ክፍል ተማሪዎች ፈተና አስጀምረዋል። በማስጀመሪያው ላይ እንደገለጹት ተማሪዎች በርትተው በመስራት የተሻለ ውጤት በማምጣት ኢትዮጵያ የምትጠብቀውን ግብ ማሳካት አለባቸው። በሀገር አቀፍ ደረጃ ከ137 ሺህ በላይ ተማሪዎች በበይነ መረብ ፈተናውን እየወሰዱ መሆናቸውን ፕሮፌሰሩ ተናግረዋል። በቦንጋ ዩኒቨርሲቲ ከ2240 በላይ ተማሪዎች ፈተናውን በመውሰድ ላይ ይገኛሉ።